ስጥልን ይስጥልን ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምፅ ነው። የዕለቱ መረጃ ይዥላችሁን ቀርቦ የቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆኑ ነው። በቅድሚያም አርዕስተ ዜና የመሰረተ ክርስቶስ ቤተክርስቲያን ማኔጅመንት አባላት መደበኛ ስብሰባቸውን አካሄዱ። በመሰረተ ክርስቶስ ቤተክርስቲያን የምስራቅና መካከለኛው የኢትዮጵያ ቀጠና የመጀመሪያውን ጠቅላላ የመሪዎች ጉባኤ አካሄደ። የመሰረተ ክርስቶስ ቤተክርስቲያን ማኔጅመንት አባላት መደበኛ ስብሰባቸውን አካሄዱ። ባልደረባችን በተለይም ደረጀ ተጨማሪ አላት። የመሰረተ ክርስቶስ ቤተክርስቲያን ማኔጅመንት አባላት መደበኛ ስብሰባቸውን አካሄዱ። የመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ መምሪያዎች የመጀመሪያውን ሩብ ዓመት ሪፖርታቸውን በጥቅምት 13 ነበር መቅረብ የጀመረው። ከሪፖርቱ መቅረብ አስቀድሞ መሪዎቹ ለግማሽ ቀን በጸሎት ሲያሳልፉ መምህር ሰለሞን ግዛች ምሳሌነትን አሳይ በሚል ርዕስ ቲቶ ምዕራፍ ሁለትን መነሻ በማድረግ የእግዚአብሔርን ቃል አቅርበዋል። ከዚህ በማ ለማስከተል መምሪያዎቹ በቤተ ክርስቲያን ምክትል ፕሬዚዳንት መጋቢ ሰብርላ ከድር መሪነት ከሐምሌ አንድ እስከ መስከረም 30 ቀን 2018 ዓ ምት ያከናወኑትን ዝርዝር ተግባራት የሚያሳይ ሪፖርት ማቅረብ የጀመሩ ሲሆን በሪፖርቱ ላይ በተነሱ ጥያቄዎች ማብራሪያና ውይይት ተካሂደዋል። የመሠረተ ክርስቶስ ቤተ ክርስቲያን ዋና ቢሮ መምሪያዎች ከጥቅምት 13 2018 ዓ ምት በቀጠለው ስብሰባቸው የሩብ ዓመት ሪፖርት ከማድመጥ በተጨማሪም ጥቅምት 14 ቀን የማኔጅመንት አባላት መደበኛ ስብሰባ አካሂደዋል። በቀረበው ሪፖርት መሰረት ባለፉት ሶስት ወራት የተገኙት ውጤቶች አስደሳች እንደነበሩ በመግለጽ እግዚአብሔር በእነዚህ ወራት በቤተ ክርስቲያን ስላከናወነው ስራ ክብር ሁሉ ለእርሱ ይሁን ሲሉ የቤተ ክርስቲያኒቱ ምክትል ፕሬዚዳንት መጋቢ ሰብር ላከድር ገልጸዋል። ከሪፖርቱም በማስከተል የማኔጅመንት አባላት ባካሄዱት የግማሽ ቀን ስብሰባ በተለያዩ የቤተ ክርስቲያኒቱ አጀንዳዎች ላይ በመመካከር ውሳኔዎችን አሳልፈዋል። በመጨረሻም ለሁለት ቀናት ሲካሄድ የቆየው የመሪዎች ስብሰባ በጋራ ጸሎት ተጠናቋል። በመሰረተ ክርስቶስ ቤተ ክርስቲያን የምስራቅና መካከለኛው ኢትዮጵያ ቀጠና የመጀመሪያውን ጠቅላላ የመሪዎች ጉባኤ አካሂደ። በመሰረተ ክርስቶስ ቤተ ክርስቲያን የምስራቅና መካከለኛው ኢትዮጵያ ቀጠና የመጀመሪያውን ጠቅላላ የመሪዎች ጉባኤ አካሂደ። በመሰረተ ክርስቶስ ቤተ ክርስቲያን ምስራቅና መካከለኛው ኢትዮጵያ ጊዜያዊ ቀጠና ጥቅምት 8 2018 ዓ.ም አንደኛ መደበኛ ጠቅላላ የመሪዎች ጉባኤውን አካሂዷል። በነሐሴ ወር 2017 ዓ.ም ተመረጥ በተካሄደው 94ኛው የመሰረተ ክርስቶስ ቤተ ክርስቲያን ጠቅላላ የመሪዎች ጉባኤ ጊዜያዊ ቀጠና ሆኖ የተመሰረተው የአራተኛው የቤተ ክርስቲያኒቱ ቀጠና በስሩ አስር ክልሎችን አቅፎ ይዟል። ቤተ ክርስቲያኒቱ በአምስቱ ዓመት ስልታዊ ቅድል ለማከናወን ባስቀመጠችው መሰረት ምስራቅና መካከለኛ ኢትዮጵያ ጊዜያዊ ቀጠና ዋና ጽህፈት ቤቱን አዳማ ላይ በማድረግ ጊዜያዊ ቀጠና ለሶስተኛ ዓመት የሚመሩ የቀጠና አስተዳደር መሪዎች ጉባኤ አባላት ምርጫ በማድረግ ስራውን በይፋ አስጀምረዋል። አገኝ የአእምሮ ጤና እንክብካቤ ማገገሚያ ማዕከል እስካሁን ለ374 የሚጠጉ ታማሚዎች ድጋፍ ማድረጉን ገለጸ። ባልደረባችን አማኑኤል ብሶ ተጨማሪ ያለው ቦርና ጌን የአእምሮ ጤና እንክብካቤ ማገገሚያ ማዕከል የዓለም አእምሮ ጤና ቀን ምክንያት በማድረግ አንድም ሰው በአእምሮ ሕመም ምክንያት ጎዳና ላይ ያድርም በሚል መሪ ቃል ጥቅምት 13 ቀን 2018 ዓ ም በአድዋ ሙዚየም የውይይት መድረክ አካሂደዋል። ቦና ጌን የአእምሮ ጤና ማጋገሚያ ና ፈውስ ማዕከል የአእምሮ ጤና ችግር ያለባቸው ዜጎች ላይ ትኩረት በማድረግ ከ9 ዓመት በፊት የተመሠረተ ለትርፍ ያልተቋቋመ ሀገር በቀል ድርጅት ሲሆን ድርጅቱ እስካሁን ለ374 የሚጠጉ ታማሚዎች ድጋፍ አድርጓል እነዚህም ከችግራቸው አገግመው ወደ ቤተሰቦቻቸውና ማህበረሰቡ መመለሳቸውን አስታውቀዋል። በአድዋ ዜሮ ዜሮ በተደረገው መግለጫ ላይም ድርጅቱ ለበርካታ ታማሚዎች ለመድረስ የታቀደውን እቅድና እስከ ዛሬ የተሰራውን ስራ ለተሳታፊዎች አስታውቀዋል። በዝግጅቱ ላይ የተለያዩ እንግዶች የተገኙም ሲሆን ለድርጅቱ እገዛ እንዲያደርጉ ጥሪ ቀርበዋል። በዓለም አቀፍ ደረጃ ከአራት ሰዎች አንዱ የአይምሮ ጤና ችግር እንደሚያጋጠመው በሚጠቀሰው ጥናት ላይ በመመስረት በኢትዮጵያም ውስጥ ተመሳሳይ ሁኔታ እንዳለ ድርጅቱ ያስረዳል። በማህበረሰባችን ውስጥ የአእምሮ ጤና ችግሮች በተለምዶ በመንፈሳዊ ጉዳይ እንደሚዳኑ ብቻ የሚታሰቡ ሲሆን ከመንፈስ ጋርም የሚገጣጠሙ መሆናቸውን የሚያምኑ አሉ። እንዲሁም የአእምሮ ጤና ችግር ያላቸው ሰዎች አጠቃላይ ማህበረሰቡ ኃይለኛና አጥቂ እንደሆኑ በማሰብ ያረቃቸዋል። እውነታው ግን እነዚህ ዜጎች ከሌሎች ሰዎች ይልቅ ስድስት ጥፍ የሚበልጥ አካላዊ ጾታዊና ስነልቦናዊ ጥቃት የሚደርስባቸው መሆኑ ነው። በሀገራችን ለእነዚህ ዜጎች ማገገሚያ አገልግሎትን የሚሰጡ ማዕከላት በግልም ሆነ በመንግስት ደረጃ እጅግ ጥቂት ናቸው። ይህን ክፍተት ለመሙላት ቦርና ጌና የአእምሮ ሕሙማን ማገገሚያ መርጃ ማዕከል በአእምሮ ሕመም ምክንያት በጎዳና ላይ ወድቆ የሚኖሩና ምንም አይነት እገዛ የሌላቸው ዜጎች አገልግሎት የሚያቀርብ አገር በቀል ግብረሰናይ ድርጅት ሆኖ ያገለግላል። ይህ ግብረሰናይ ድርጅት በአንድ ቀን ኢትዮጵያዊትና ቤተሰቧ ከዛሬ 9 ዓመት በፊት የተጀመረ ሲሆን በአሁኑ ጊዜ በማዕከሉ ከ120 በላይ ህሙማን ይገኛሉ። ከመድኃኒት ትምህርትና አጠቃላይ እንክብካቤ በተጨማሪ በህብረት መተዛዘንና መተባበር ያሉ አገልግሎቶችን ያቀርባል። በዚህ ምክንያት ሶስት መቶ ሰባ አራት ዜጎች ያገገሙ ወደ ቤተሰቦቻቸው ተመልሰዋል። በተጨማሪ ሀያ ሰባት ሰራተኞች ከማዕከሉ ደሞዝ የሚቀበሉ ሲሆኑ እነዚህም በመጀመሪያ ላይ ከጎዳና ላይ የተነሱ ናቸው። ሀያ ሰባት ሌሎች ህጻናትን በማዕከሉ ውስጥ ተወለው ትምህርታቸውን የተከታተሉም ነው። መረጃውን ከቦርናጌን ማበሬ ትስስር ገጽ ሊያገኝ ነው። በሴት ልጅ ግርዛት መካከል ላይ በማተኮር ለሁለት ቀናት ሲካሄድ የነበረው የምክክር መድረክ ተጠናቀቀ። ባልደረባችን የደት መላኩ ተጨማሪ ያላት። ጥቅምት 13 ቀን 2018 ዓ ም አዳማ ኢትዮጵያ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከኖርዌይ ቤተ ክርስቲያን እርዳታ ድርጅት ጋር በመተባበር የሴት ልጅ ግርዛት መከላከል ላይ ትኩረት በማድረግ ለሁለት ቀናት በአዳማ ከተማ ሲካሄድ የነበረው የምክክር መድረክ አጠናቋል። በሁለተኛ ቀን የምክክር መድረክ ላይ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ልቀት ጓሃን ቀሲስ ታጋይ ታደለ በበየነ መረብ ባስተላለፉት መልእክት የሴት ልጅ ግርዛትን መከላከል ሴቶች ሴቶቻችን ላይ የሚደርሰውን ዘርፈ ብዙ ጉዳት ከመቀነሱም ባሻገር ከግርዛት ጋር ተያይዞ የሚፈጠር ሞት በከፍተኛ ደረጃ መከላከል እንደሚያስችል አብራርተዋል። አክሎም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኡላማ ጉባኤ የወጣውን ፍትዋ በአግባቡ ሁሉም እንዲረዳው በማድረግ እንዲሁም በምክክር መድረክ ከቀረቡት እና ከሚቀርቡት ሰነዶች የተሻለ እውቀት በመቅሰም የመድረኩ ተሳታፊዎች ወደ መጣችሁበት ከተማና የሃይማኖት ተቋማት ስትመለሱ ለሴት ልጅ ግርዛት መከላከል ትኩረት ሰታችሁ ውጤታማ ስራ እንድትሰሩ አደራ ለማለት እወዳለሁ ስሉ ጥሪ አስተላልፏል። ያለ ዕድሜ ጋብቻና የሴት ልጅ ግርዛትን የማስቆም ብሔራዊ ጥምረት ማጠናከሪያ ፕሮጀክት አስተባባሪ የሆኑት አቶ አበባ ቦጋሌ በበኩላቸው የሴት ልጅ ግርዛት ሃይማኖታዊ መሰረት የሌለው በመሆን የሃይማኖት መሪዎችና አገልጋዮች የሴት ልጅ ግርዛት ከመከላከል አንጻር ሊወጡት የሚገባቸውን አይቴክ ሚና በስፋት የሚዳስስ ሰነድ በመድረኩ አቅርቧል። በመጨረሻም ተሳታፊዎች በቀጣይ እንዴት አድርገው ውጤታማ የመከላከል ስራ መስራት እንደሚችሉ አቅጣጫ ሰጪ የሆነ ምክክር በማድረግ በቀጣይ በቅንጅት የተሻለ ስራ ለመስራት ቃል በመግባት የሁለት ቀናት የምክክር መድረክ አጠናቋል። መረጃውን ከኢትዮጵያ የሃይማኖት ተቋማት ጉባኤ የሕዝብ ግንኙነት ሚዲያ ክፍል አገኘ ነው። ውድ ተመልካቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ በአሜሪካ ኤሪዞኒ ግዛት ግራንድ ካኒየን ዩኒቨርሲቲ የተዘጋጀ የአምልኮ ፕሮግራም ከሺህ በላይ የኮሌጅ ተማሪዎች መገኘታቸው ተገለጸ። ባልደረባችን ደብሶ ተጨማሪ ተጨማሪያለሁ እምነትና አንድነት ጎልቶ ታይቶበታል የተባለው የአምልኮ ፕሮግራም በግራንድ ካንየን ዩኒቨርሲቲ ክሬዲት ዩኒየን አዳራሽ ነበር በባለፈው ማክሰኞ የተካሄደው። እናም ባደጉት ሀገራት በሚገኙ ወጣቶች ዘንድ መንፈሳዊነት እየቀዘቀዘ እንደሆነ በሚስተዋልበት በዚህ ጊዜ እንደዚህ አይነት ፕሮግራም መካሄዱ ሀገሪቱ መንፈሳዊ መነቃቃት እያስተዋለች እንደሆነ ማሳያ ነው ተብሎለታል። በዩናይት ዩኤስ ንቅናቄ የተዘጋጀው ፕሮግራም ጆናታን ፓክሉንዳ እና ዘማሪ ፎረስት ፍራንክን ያካተተ ሲሆን ጆናታንና ፎረስት ከተማሪዎች ጋር በነበራቸው ቆይታም አለማዊ ነገሮችን በመተው ለእግዚአብሔር ሙሉ በሙሉ ራሳቸውን አሳልፈው እንዲሰጡ መክረዋቸዋል። የነበረው ፕሮግራም አስደናቂ ዝማሬ፣ ጸሎትና የምስክርነት ጊዜ እንደነበረው የተጠቀሰ ሲሆን ወደ 4300 የሚጠጉ ተማሪዎች ህይወታቸውን ለኢየሱስ ክርስቶስ ለመስጠት መወሰናቸውን እንዲሁም 251 ሰዎች የዋጥምቀት መውሰዳቸው ተገልጿል። በግራንድ ካኒን የተካሄደው ይሄ ፕሮግራም በዩናይትድ ስትስ ንቅናቄ የሁለት ዓመት ጉዞ ውስጥ ትልቅ አሻራ እንዳለው የተነገረ ሲሆን በእነዚህ ሁለት ዓመታት ከ15 በላይ ኮሌጅ ካምፓሶች ላይ የተደረጉት ፕሮግራሞች በወጣቶች ዘንድ ለመንፈሳዊ ነገር ያለ ጥማት እየጨመረ እንደሆነ ያመላከቱ እንደሆነ ተገልጿል። የፕሮግራሙ አዘጋጆችም በፕሮግራሞቹ ላይ እየታዩ ያሉት ውጤቶች በአገሪቱ በተማሪዎች ዘንድ ከፍተኛ የሆነ መንፈሳዊ መነቃቃት እየመጣ እንደሆነ ማስረጃ ናቸው በማለት ተናግረዋል። መረጃውን ከክሮስዋክ አገኘነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች ይህን የሚመስሉ ነበረ። ከመረጃው ጋር አብሬ ቆይታ ሳረግ የነበርኩት እኔ ቃል ኪዳን እንዳለ ከመላው የስቱዲዮ ባልደረቦች ጋር በጋራ በመሆኑ ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።